ይህ ህያው ምስክር ነው። ተመልካቾቻችን ሳምንቱ አልፎ እንደገና መልሰን ተገናኝተናል። ይህ በየሳምንቱ ለእናንተ የሚቀርበው ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን ባለፈው ሳምንት ግሬ የተከታተላችሁ ሰዎች አንድ በጣም የሚያጓጓ የሚገርም፣ እንደው ለመስማት የሚከብድ በጣም ለየት ያለ እስከዛሬ ካቀረብኳቸው ለየት ያለ ምስክርነት አቅርቤላችሁ እንደነበር ታስታውሳላችሁ። ወንድማችን ወልዴ ብርሃኑ ሳምንት የሚያንጠለጥል ቦታ ልብ የሚያንጠለጥል ቦታ ላይ ትቶን ነበር የተለየው። እንደገና ዛሬ በመልሶ በሲኤምኤን ስቱዲዮ ተገኝቷል። እንኳን እንደናመጣ እግዚአብሔር የተባረከ ይሁን። ሰላም ተገናኘን። ወልዴን አንተ ያልኩ ሰራ ምናልባት እንግዲህ በእድሜ ከፍ ሰው ስለሆነ የሰባ አንተ በላይ ነው። ምናልባት ለተመልካቾቻችን ማለት በጣም ትልቅ ሰው ናቸው። የሰባ አመት አዛውንት ናቸው። እንግዲህ እኛም ወደዛ የተጠጋን ስለሆነ አሜን፣ አሜን። እና ባለፈው ሳምንት በዛ በሰምሰም በረሃ ውስጥ ብዙ ነገሮች ታደርግ እንደነበረ በጣም የሚከብድ ነው። በጣም እና ብዙ ሰው ደፍሮ ማያወራውን ታሪክ ነው የነገርከን። እና ከዛ ራስን ለማጥፋት ሁሉ ሙከራ እያደረግክ እንዳልቻልክ የነገርከን ያቋረጥኩ መድረኩ ያንተ ነው ፣ መቀጠል ይችላል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ይህ እንዳልኩት ባለፈው ካቋረጥኩበት ነው እና የምነሳው፣ ያ ጨለማው ያው ሰይጣኑ ላይ ላይ አደል የነበረው። መቼም ሰው፣ ደህና ሰው ይህንን አያደርግም። ወገኖች ይህን የሚሰሙ ሁሉ እንዲያስተውሉ ምፈልገው ምንድን ነው አይምሮ ያለው ሰው ይህንን አያደርግም። አቃላችሁ ሰይጣን የተጠናወተው ካልሆነ በስተቀር የሰይጣን ፈረስ ካልሆነ በስተቀር ይህ ሊያደርግ የሚችል ሰው የለም። እና በሌላ ሰዎች ላይ አደርገው የነበሩ ያ ቃታ አደርገው የነበሩ ያ መሳሪያ እኔ ላይ መስራት አቃታ። ራሴን ልጎዳ ፈልጋሉ በሳንጃ ራሴን ልወጋው ሆዴን፣ አንገቴን ልቀለው ፈልጋል። ግን አልችልም አልችልም። እዛ ላይ ያለው ከባድ እንቅልፍ ጣለኝ። በጣም አድርጌ ማላቀው ተኝቼ የማላቀው እንቅል ከባድ እንቅልፍ ላይ ላይ ወደቀብ መሳሪያ ወዲያ እኔት የተኛውት አፈር ላይ ቢያንስ ለሁለት ሰዓት ያህል ይሆናል የወደኩት የተኛውት ተኝቼ እያለው ግን በጣም ሩቅ ላይ ከሩቅ የሆነ ቀይ ሰውየ ወደ እኔ የሚመጣው ይመጣል። አላውቀውም። ያ ባለፈው ያየው አይነት ይመስላል። የተለየ ነው። ቀይ ነው። በጣም ፀጉራም ነው። ከሩቅ ነው የሚመጣው። በጣም ከሩቅ፣ ስንት ጫካ ስንት ተራራ ጥሶ ነው ወደ እኔ የሚመጣው። አይኑ እኔ ላይ ነው የተተከለው። እኔ ላይ አይኑን አያነሳም። ይመጣል። በእጁ ላይ ጠቅልል መጽሐፍ ይዟል የተጠቀለለ መጽሐፍ አለ እጁ ላይ። እኔ ተኝቻለሁ፣ ወድቅ ያለው በቃ ይመጣል። ጫካ ላይ አሁን ጥቅጥቅ ያለ ጫካ ገላጣ ጫካ ላይ ነጭ ልብስ የለበሰ ሰው እንዴት ነው? ብቅ ብልጭ ጥፍት እያለ ይመጣል። እኔ ደግሞ የጠፋ ብልጭ ድርግም ነው የሚለው። እንዴት ነው? ነጭ ልብስ የለበሰ አንድ ውስጥ ሲገባ ብቅ ጥልቅ እንደሚለው እየመጣ እየመጣ እኔ ላይ ደረሰ። ማንም እኔ ጋር መምጣት አይችልም። ማንም እናት የወለደችው አይመጣም እኔ ጋር። ከሰው ዘር የተጣላው ሰው ነኝ። የሰው ባህሪ አላውቅም። ፍቅር የሚባለውን አላውቅም። ፍቅር የሚባል ነገር አላውቅም። ማንም አላስተማረኝም። ማንም መልካም ቃል ሰቶኛል። ይሄ መልካም ንግግር ሰምቻላቅም። ከህፃንነት ጀምሮ ገና ቅድም እንደተናገርኩት ከህፃንነት ጀምሮ ጥጃ እየጠበኩ ጥጆችን እየመለስኩ ሳድግም ከፍት እየጠበኩ ነው ያደኩት። በቃ ከዚያ መጣና አይኑ ደረቱ ላይ ወስዶ ትክል ያደርጋል። አይኑ ፍቅር ነው፣ አላውቀውም። እሱ ግን ያውቀኝ ነበር። ለአንድ ሰዓት ተኩል ያህል ቆሞ ነው የሚያየኝ፣ በግርምት ነው የሚያየኝ፣ በአድናቆት ነው የሚያየኝ። ከዛ በኋላ ነው ድምፅ ያሰማኝ። ያንተ ስም እኮ እዚህ ተጽፎአል፣ አለ በያዘው መጽሐፍ ላይ። እኔን እንከባለላለሁ እንደፋደፋለው እንደፋደፋለው እንደፋደፋለው፣ ሆዴን ቀደደው። የሚሰሙ ወገኖች ጥንቃቄ አድርገው ሊሰሙ ፈልጋለሁ። ከባድ ነው ይሄ። በጥንቃቄ በእግዚአብሔር ምሪት ሊሰሙት ይገባል። መስማት ስላለው እንዳይሰሙት። ሆዴን ቀደደው። ሆዴን ከቀደደው በኋላ የሚምለገለግ አረንጓዴ የሚመስል ሐሞት የሚመስል ከሆዴ ውስጥ እየገፈፈ አወጣው። አወጣው ከመረው። አየህ ይለኛል፣ የልጅነት ጠላት እኮ ይሄ ነበር ይለኛል። አይገባኝም ጎቶ ጎቶ ጎቶ ጎቶ መዞ መዞ አወጣው። ይዘገነናችኋል ወንድም፣ በጣም ነው የሚዘገንንህ። እንከባለላለው እንከባለ በቃ አላ አደለ እንከባለላለው እንከባለላለው እጮኋለው አይገባኝ አያመኝም አያመኝም። እዛው መጽሐፍ ላይ ስሜን ጽፎታል። እኔ አለኝ መንገድ እውነት ህይወትም ነኝ አለኝ። አላውቅ መንገድ ምንድን ነው? እውነት ምንድን ነው? እኔ ማለት ምንድን ነው? እኔ እኮ አልፈራም። መጽሐፍ ቅዱስ አይታታቅም እንዴ ምን አይነት ሰው ነህ? ዘሬ ቄስ ነው ህጄ መሳለም አልወድም። ህጄ እንዲህ መሳም አልወድም። ወዳጄ ከህፃንነት የጀምሮ መልካም ነገር አልተቀረጸብኝም። ሄዶ ድንጋይ ሲስም ውስቅባቸዋለው። ግንባራቸውን አይመታቸውም ሌላለው ያንን ካወጣ በኋላ ያን መጽሐፍ አስገባው እዚህ ላይ ይገር ማለ ጌታን ከተቀበልኩ በኋላ ሆዴ ተቀዷል። አይኔ ጠፍቷል። አይነውር ነበርኩ፣ አይነውር አሁን ይህ አይኔ ብዙ አያይም። ቀኙጄ አይኔ ሆዴ የተተረተረ ነው፣ ተተርትሯል። ባለቤት ስታዩ ይዘገንናታል። ተተርትሯል፣ እዚህ ተቦድሷል። መጽሐፉን ካስገባው በኋላ እንዴት አድርጎ ይግጠመው፣ እንዴት አድርጎ ይስፋው፣ ማውቀው ነገር የለኝም። በዚያ በፍቅር ፊቱ በዚያ በፍቅር አይኑ እንዲህ እያየኝ ሄደ። ቅድም እንዳየሁት እስኪ ይሰወርብኝ ድረስ ሄደህ እያየኝ ተሰወረብኝ። ልክ ሲሰወርብኝ ነቃው። ትልቅ በርሜል ውሃ እንደተደፋበት ሰው አብጄ አብጄ፣ ሰው የለም። ማንጋ ጮኋለሁ ያሞ ሰው አጣው። አሁን ሰው ፈለኩ። ወዳጆቼ እግዚአብሔር እኮ ነው ሰው ከሰው ጋር የሚያገናኝ ሰውን ሰው የሚሰጥ እግዚአብሔር ነው ለካ ሰው አጣው ማንን ላናገር አሁን ማንን ዛፋ አይናገር አሁን ጫካ አይ ከማን ጋር ልጫወት ማበድ ጀመርኩ እንደ እብድ እያበድኩ ያን ጫካ ወጥቼ ሄድኩ እያልኩ እየጮኩ ማን ያደነኛል እየሄድኩ ኢትዮጵያውን መንገድ ላይ ያገኘው መጣሁ። በቃ ጣጣ ጨካኝ አረገኝ። ጨካኝ ጨካኝ ታክ እንደገና እንደ ባሰብኝ ባሰብኝ በቃ ደም ሸተተኝ። የጨለማው ስልጣን እዚህ ጋ ልትረዱኝ የምፈልገው ነገር መጨረሻውን ስላወቀ ጨካኝ አደረገኝ። መጨረሻውን መውደቂያውን ስላወቀ አባሰብኝ ጨካኝ አደረገኝ። በቃ አንተን ባገኝ አልምርህም፣ እሱን ባገኙ አልምርህም። ከፊቴ መቆማት ችሉ። ፀጉሬ ውሃ ነክቶት አያውቅም። በጣም የተጠቀለለ ነው፣ ይሸታል፣ ቅማል አለው። እዛ ጫካ ውስጥ ስታደርግን ዝም ብሎ ቤት የለም። ዝም ብሎ ምን ቤት አለ ተስፋ ምንም ቤት የለ። በቃ ሜዳ ቦከላ አፈር። አውሬ ሳይመጣም ምን አውሬ አለ? የለም የለም። ሰው ሲሞት ምስጥ ነው የሚበላህ። ዝም ለደርቀህ ምንም ትደርቅና ድርቅ ጥልና እንዲህ እንደ ተቀመጥ ምንድን ነው የምትሆነው? ምስጥ አይበላህም። በቃ እንትን አይበላህም። ዝም ብለህ ትደርቅ አለ። ይሄ ሥጋህ አይፈርስም። ፀጉርህ ፀጉር ይህ ጸጉር ያድጋል። ቀለበቴች እንዳለች ትኖራለች፣ ስትነካ አፈር። ስለዚህ እንሰሳት እንኳን የለም እንሰሳ እንኳን ወፍ የሚባል የለም። ከዛ ግራ ሲገባይ እንጀሜና ወደምትባል ትንሽ ከተማ ሄድኩ። የሱዳን ከተማ ትንሽ ከተማ ናት። ጀበርቲ የሚባሉ ሙስሊም እነዚህ እንደ ዘላን አይነት የሚኖሩባት ከተማ ናት። ማንም እኔ ፊት የሚቆም የለም። እብድነኛ እብድ ፊት ማን ይቆማል? ተስፍሽ እብድ ፊት መቆም ትችላለህ? ጠቀርሻ ነኝ፣ ጥቁር ነኝ። አይኔ ያስፈራ፣ ይሄ ደንደሳም ነው። ጥርሴ በጣም ነጭን። ይሄ ካልኩ ይወድቃሉ ሰዎች። ከዛ ሄድኩና አንድን የፉል ቤት አስወጥቼ ከቤቱ አባረ እኔ አደርኩ። በልቼ ጠጥቼ ሌሊት ተነስቼ ደግሞ አምራኩባ ምትባል ከተማለች ኢሪፉጅ ቃምብ ናት የኢትዮጵያውያን ኢሪፉጅ ናት። ልቅ ወደሳ መንገድ ላይ ትራክተር አገኘው። በጉልበት አቁም ብዬ በዛ ትራክተር ተጭኘ አምራኩባ ገባው። ገባ እዚህ አምራኩባ ከገባው በኋላ አንዲት ኮማሪቲት ገባው። እህቶች እንዳይጠሉኝ፣ ሰይጣን ነው እንዲያስተውሉ ፈልጋለሁ። ሰቀልኳት፣ ሰቅ አንጠልጠልኳት። እንደዚህ ጠጥቼ ጠጥቼ ሰክሬ ደፋፍቼ ሌሊት ሎሪ በሚባል መኪና ተሳፍሬ ገዳሪፍ የሚባል አገር ገባሁ። ገባሁ አምራኳ መወገፍ የሚባል ምንድነው መናኸሪያ የአምራኳ መናኸሪያ የሚባለው ደረስኩ። እንደታጠኩ እዛ ስደርስ እኔን መሰል ሰዎች አገኘው። ዘላኖች አገኘው፣ ዘላኖች አገኘው፣ ጸጉራቸው ትልቅ የታጠቁ እነ ጩቤ ነው የታጠቁት። እነሱ እንኳ እኔ ግን ሁሉ ትጥቅ ሙሉ ነው አገኘው። አሁን ማን ያብላኝ? ራበኝ፣ በጣም ራበኝ። ጸጉሬን በምናይህማ ይባላል ሙስሊሞች የሚያስሩት አላ፣ ይሄ ይሄ ነጭ ረጅም እንትን በሱ ጥምጥም አድርጌ አሰርኩት። ራበኝ አልኩ ከዚህ አንዱን ሱዳናዊ እራበኝ አልኩት። ሽኑ አለ አጃን አልኩት እራበኝ አልኩት። ዳይር ጉርሽ አልኩት ገንዘብ ስጠኝ አልኩት። ዳይር ሽቁል አለኝ፣ አይዎ አልኩት። ተሰራለ ስራ አለኝ፣ አዎ አ አልኩት ይገር መሃል የባቡር ጣቢያ ሰራተኛ የባቡር ጣቢያ ካምቦ ወሰደ። የአልፋ ሴት ናቸው ፋጥና ይባላሉ። እሳቸው ጋር ማይሰራ ሀበሻ የለም። ብዙ ሀበሻን የሚያሰሩት በጣም ደግናት ናቸው እና ዝግምተኛ ልጆች አሏቸው። ልክ አንድ ወንድም እሳቸው ቤት ሲሰራ ቆይቶ ወጥተዋል፣ ገንዘብ ስለማይከፍሉ ገንዘብ አይከፍሉ፣ ገንዘባቸው ትንሽ ነው። የሚሰራው ደግሞ አይስክሬም ነው። አይስክሬም ስለ ዝም ብሎ አይስክሬም እንዳይመስልህ ቤተመንግስት የሚገባ ነው። ነገሩ በጣም የሚጣፈጥ ነው። ስኳር ወደ አምስት ኪሎ ወደ ስድስት ኪሎ ነው የሚገባው። አንተ፣ በጣም የሚገርም ትወደዋለህ። በቃ የሱዳንስ በዚያ ነው የሚኖረው። ያንን ልሸጥ ገባው ያንን ልሸት ገባሁና፣ እንደዛ ሆኖ እንደተቀበሉ ወደው ወደው ፈታሁታ። ካርቶን አለ፣ ካርቶን አሸኩት። ፈትቼ ካርቶን ውስጥ ነው ያሸኩት። በቃ እዚያው እንደማይሸቅል ብለኛለች፣ ሰቴዋ ይሄ ሰው አይሰራም ብለኛለች። ግን እንደገና ፈትቼ አስገባሁት። ተዘከ በቃ ፈታሁን አስቀመጥኩት። ስራ ነዋ፣ እራበኛ። አሁን ከተማ ገብቼአለሁ፣ ልብ ልብ በል ከዛ መስራት ጀመርኩልህ። ያን የመሰለ ሰው ወይኔ ወይኔ፣ ያን የመሰለ ሰው ወይ። እስኪ ዝም ልሐስብ፣ እስኪ ዝም ልሐስብ። እንደው የተነካ ሰው ምንድን ነው የሚያደርገው? አላውቀውም። ተነክቻለሁ ተነክቻለሁ እኮ አላውቀውም። የሆነ ነገር ተነክቻለሁ፣ የሆነ ነገር እኮ ውስጤ ገብቶ አላውቀውም። እኔ እኮ በጣረሞት እኮ ነው የመጣሁት። አይገባኝም እኮ አመጣጤ የራሱ ምን አይነት አምላክ ነው የምናመልከው እግዚአብሔር አረ ምን አይነት እግዚአብሔር ነው ምንነው ሰው ሁሉ እግዚአብሔርን ባይበደሉ ባያሳዝነው ምንነው ዝም ብሎ ጌታን ዝም ብሎ ቢከተለው እና ታዛ መስራት ጀመርኩላ ኦ መስራት ጀመርኩ መስራት ጀመርኩ መስራት ጀመርኩ አልጠመኛለ ሌላ ቦታ ገባው ኑባ የሚባል ሰው ቤት ገባው ሚስቱ በጣም ቆንጅዬ ናት ትታጠናለች በቀን በቀን በጣም ጋንግ ነው በጣም ቤት ያስከ ወፍራም ነው በጣም ለካ ሰይጣን እንድደፍራት ይገፋፋኛል ሰውየውን በሳንጃ ወግቼ እቃን ይዤ ወጣሁ የሚገርም ነገር ነው በጣም ሳት ትታጠናለች ለመጀመሪያ ጫዋ ሆንኩ። እሷ ጋር እሚቀጠር ሶስት ሌቦች ናቸው ትርፍ ይወስዱባታ። እኔ ወንድምህ ሽጬ ደቂቃ አይፈጅብኝም። ለካ በፍራሃት ነው የሚገዙኝ፣ ይከወይ ይፈርቶ ነው ከሜ ወዶ አይደለም። ይገዙ ኑግዙ ስላቸው ግግር ብሎ በአንዴ ነው የሚገዙኝ ለካ እኔ አይገባኝም። ለካ እነሱ የሚያዩት ነገር አለ። ጨርሸ ከትርፏ ጋር እንችላታል። አንድ ወቅት ላይ ሰይጣን ምን ይለኛል፣ አሁን ሰውየው ይመጣል፣ ትላክስ ሲነፋ በር ስትከፍትለት በሳንጃ ውጋውና ሚስቱን ድፈራት አለ። በድምጽ ነው የሚነግር ድምፅ ቁልጭ አለ ድምፅ፣ አሁን ጌታ እንደምናዳምጠው አልኩት። ድፈር እሱን ግደሉ አለ። እሽ ብዬ ራሴን አዘጋጀ ወደ ወይዘሮ ፋጥና እኮ ተመል ሄድኮ ነው ወደዛች አልፋቤት ኮ ሄድ ተመልሼ አሁን ቀጥታ ይመጣልሃል ውጋዋ አለ። እሽ ብዬ ተዘጋጅቼ በሁሉ ነገሬ ተዘጋጅቼ ምከፍት መስሎ መስዬ ወግቼ አንጀቱ ለወጡ ልክ ስራመድ፣ ከሰማይ ድምፅ መጣ። ማላውቁ ድምፅ መጣ። ስሜን የሚያውቅ ድምፅ መጣ። ስሜን የሚያውቅ ከና አባት የሚያውቅ ወልደ ብርሃኑ ወልዴ ወልዴ፣ ነው ነው፣ ማን ልትገለበት ነው? ማን ልትገለባት ነው? ዋው በሩን በርግጄ ከፍቼለት እቃ ይዤ ወዴት ወጥቼ ሩጭ። ወዴት ወደ አልፋ ፋጥና። ወደ ፋጥና፣ እዚህ ማስክሪም ነው የሚሸጠው፣ እዚያ ማስክሪም ነው የሚሸጠው። ተቀበለች እጇን ዘርግታ የሰራሁትን ገንዘብ ስጭኛል አልኳት። ተመልሽ ደግሜ እዚያ ቤት አልመጣሁም። የሰራሁት ገንዘብ ሁሉ ገደል ገባ። ከዛ እዚች ሴት ጋር መስራት ጀመርኩ። ልክ አንድ ኢትዮጵያዊ አልፋጥና ጋር ይሰራል ይሰራ ነበረ። ከዚ ከዛ የዚችን እናት ልጅ ወዷል የሆነ ነገርም ተደራርገዋል። ዝግምተኛ ወንድ ልጆች አሉ ብያለሁ። ይመጣል፣ ልመታው ሳንጃዬን አዘጋጃለሁ፣ አንገት ልበጥሰው ግን አልችልም አልችልም። ለካ ልጁ ክርስቲያን ነው። አይ ክርስቲያን፣ አይ አማኞች! ምነው የተቀበሉትን ጌታ ምን ነው ቢያውቁ፣ ከነሱ ጋር ያለው ጌታ ማን መሆኑን ቢያውቁ ማንም እኮ አይደፍራቸውም ተስፍሽ ማንም እኮ ሊደፍራቸው አይችልም ሰው ከንቱ ሰው ካፉ የሚወጣው ቅድስና ቢኖረው የእምነት ቃል አማኝ ቢናገር አቤት እንደ ክርስቲያን የታደለ ሰው እኮ የለም አይ ክርስቲያን አይ ክርስቲያን አይ አልችልም አጅሬ ይጸልያለካ እኔ ላይ ያለው መንፈስ ይወጋ አለካ በጾም በጸሎት ሽባ ሽባ ያደርገኛል። በቃ ደግሞ ምን ይለኛል? አይዞህ ነው የሚለኝ። ምን አይነት ሰው ነው? ኢብራሂም ይሉታል ሌላ ሰው ነው ያለው፣ ግን እነሱ ኢብራሂም ነው የሚሉት፣ እኔን ወሊድ ነው የሚሉት። አይዞህ ነው የሚለኝ እኮ እኔ ፈራለሁ እንዴ? አይዞህ የሚለኝ እረ እኔ ወልድ የብርሃን ውበት እኔ ፈራለሁ እንዴ? እንዴት አይዞ ይለኛል? ልገል ሽባ ፊት አይ ቅዱሳን ከኛ ጋር ያለውን ትልቅ ኃይል ብናውቅ ኑሮ አይ ከባድ እኮ ነው እሱ። ይልካ ይጸልያል። አንድ ቀን እኔ ሲኒማ ቤት እወዳለሁ። አጅሬ ሆዬ ለካ አጥንቷል። ነገሩ ምንድን ነው የሚወደው ይህ ወንድም ብሎ ጠይቋቸዋል። አይ ህንድ ሲኒማ ይወዳል ብሎታል። ኮሽ እሽ ብሎ ዝም ብሏል። አንድ ቀን ምን ይላል፣ እኔ ሰው እፈልጋለዋ። እስካሁን ድረስ ተስብሽ ሰው የለኝም። ሰው ከእኔ ጋር ይቀርብ የሰው ዘር አይደለም ያለው። እኔ ጋር የሰው ተፈጥሮ የለኝማ። እኔ ከሰው ጋር አላደግኩማ። ማንም አላሳደገኝማ። በክፉ ነው ያደግኩት። ክፋት፣ ዱላ ነው ያሳደገኝ። ጡጫ፣ ዱላ፣ አለንጋ ያሳደገኛ። ምን ትፈርድበት እሚሰማ ሰው ምን ይፈርድብኛል? አንድ ቀን ሐሙስ ቀን ነው ትክክል የዳንኩባት ቀን በረሃው ላይ የሆነው የተገለጠ ሐሙስ ቀን ነች። ለካ እግሬ ሲሰራ ሲጾም ውሏል። ኢቫንጀሊካል ቸርች የግብጾ ቸርች ነበር ምናመልከው። ኢቫንጀሊካል ቸርች ላይ የሳምንት ኮንፈረንስ ተደርጎ ነፍሳት በቃ ተምስክ ድነዋል። ምን ተብለዋል? ይህ ወንድም ለካ እዚያ ነው የሚያመልከው። ያው የስደተኞች ወገኖች የሚከማቹበት ቦታ ነው። የግብጾች ነው፣ ግን በተራ በተራ ነው እንትን የሚሉት። አንዳንድ ሰው አምጡ ተብለዋል። አንዳንድ ሰው ይዛችሁኑ ተብለው አጅሬ ሆየ መንፈስ ቅዱስ እኔን አትሞበታል። በቅ ቀበዝራው አይበላም። ከጌታ ጋር ነው የዋለው። መጣ ወደ ለኛ በኢትዮጵያ አቆጣጠር እንግዲህ ምናልባት ወደ ሰባት ሰዓት ወደ ስምንት ሰዓት ይሆናል ብዬ አስባለሁ። ሰላም ለአንተ ይሆን አለ። ሰላም የጥፋ አልኩት። ምን ሰላም አለህ አልኩት። ሰላም እኮ አላቅም፣ አትፍረድብኝ። ሰላም የጥፋ አልኩት። ምንም አላለኝ። እወድሃለሁ አለኝ። ዋው እወድሃለሁ አለኝ። እባክህን የህንድ ሲሊማ አማረኝ አለ። አልኩት ምን አልክ? ጥበብ ይስጥህ፣ አረ ጥበብ ይስጥህ ወንድሜ፣ ጥበብ ይስጥህ። አብረህ ካልተዋረድክ ያን ሰው አታገኘውም ወንድሜ። አታደርገው እንጂ እሱ በገባበት አብረህ ካልገባ፣ ከዚያ ሰው ጋር አብረህ ካልደከብክ ልታገኘው አትችልም። ሲኒማ ማረኛ አለ። እንደ ኤሌክትሪክ ጭድድድድድ፣ ሰውነት የተተረተ የሆነ ከተተብኝ፣ አንተ ተነስ እንሂድ አለ። እሺ

ነገር ቋስ በቃ መከተል ኳል ኋላው ሲኒማ ቤቱ እንዲቀር እሱ የሄደው እንደዚህ ነው። ደግሞ እንዳጋጣሚ ደግሞ ይገርማል። እንደዚህ አይነት ቀለም ብጫ ቀለም ነው ቸርቹ የተቀቡ ከዛ ይዞኝ ገባ። ሰማይ አድሶ አፈረጠ። ዋው መቆም አትችልም። በእነሱ ፊት መቆም አትችልም። እሳት እኮ ነው ልጆቹ፣ እሳት ናቸው። ወጣቱ እሳት ነው። ጉባኤው እሳት ነው። አታሳ ነጠብ አደረገኛ የሆንኩትን አጠይቀኝ። ወንበሩ ከመቶ ቦታ ተንከባሏል። ሰው ሁሉ ተበታተ። ምን ያህል አጋን ተወጣጣ፣ አጠይቀኝ አላውቅ። ሌጊዮን ነው ሌጊዮን ታውቃለህ? ሌጊዮን የአባቴው ሌጊዮን የእናቴው ሌጊዮን የዘረ ለጊዮን እኔ ላይ ተቀምጦ የነበረው አንተ ሞኝ፣ እኔ እመስልሃለሁ ሰው ምገለው? አይ እኔ በምን አቅም ይህን ሁሉ ሰው ምገለው? ምን አቅም አለኝ እኔ? ዝንብ የማልገድል አሁን ፈሪ እኮ ነኝ። አይጥ ያሮጠኛል፣ አይ ብዬ እሮጣለሁ አይጥ ሳይ። እንኳን ሊያስቃቸው ይችላል የሚሰሙ ሰዎች እና ከዛ ምን ያህል ጨለማ ቆራጭ ውስጥ እንደወጣ አላውቅም። ደግሞ ቅመሞች ናቸው፣ በጣም ብልሆች ናቸው፣ ይባረኩ፣ አይቸኩሉም። መጽሐፍ ቅዱስ ናቸው፣ ራሳቸው መጽሐፍ ቅዱስ ናቸው። በቃ አሁን ትንሽ እንደዚህ ሆኑ እንጂ አሁን ተገላቢጦች ነው እነዚህ አሁን አላ እነሱ አይደሉም አሁን ከዛ

አይዞህ አሉኝ። በመካከላቸው አስቀመጦኝ በመካከላቸው ተቀመጥኩ። አይዞ ስላንተ አጥያት ነው ይሉኛል። አሁን ያባብሉ ጀመር፣ ማልቀስ ጀመርኩ። ኦኬ እንግዲህ በሚገርም ታሪክ ነው ይሄ። ትልቁ ቦታ ላይ ደርሰናል። ረፍት አድርገን እንመለሳለን። ለማንኛውም የረፍ ሰዓታችን ደርሷል። ተመልካቾቻችን እየተከታተላችሁ የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዛሬ ደግሞ ወንድማችን ወሌ ብርሃኑ በጣም የሚገርም እኔ እንጃ እኔ ለመጀመሪያ ጊዜ እንደዚህ ታሪክ መስራት መስራ ማቅረቤ ነውና ይቀጥልናል ታሪኩን ረፍት አድርገን እንመለሳለን። ባላችሁበት ይህ ህያው ምስክር ነው።